አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሰላም ብያለሁ። ውድ አገሬ ልጆች በያላችሁበት ሰላማችሁ ይብዛ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። ዛሬ እንግዲህ ወደ ኤርፖርት ቦታ ጎራ ብለናል። እንግዲህ እንደምታወጥ መሻላ በጣም ደስ የሚል ቦታ። አንዲት እህታችንን ለመሸኘት ሄደን ነው እና ሌለሁም የምሄደው እንግዲህ ወደ ጅዳ ነው። በጣም ደስ ይላል። እኔ አይቼ አላውቅም። እውነት ለመናገር እንደዚህ በቅርበት እንደዚህ የምድር ባቡር ማለት ነው፣ ግጣሩ በጣም ደስ የሚል ነው። እንግዲህ ማሻአላ መልካም ጉዞ በሏት። እህታችንን እኛ ሸኝተን እየተመለስን ነው። እንግዲህ ያው ዳር ዳር ዳር ዳር ነው የምንሄደው። እሷ ግን እንግዲህ ገባኝ ሄደችው። እኛ ያው እንግዲህ በርቀት እናየዋለን። እንደዚህ ነው ማሻአላ። በጣም ግን ደስ አይልም። ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ሀገሬ ልጆች እንዲሁም እስኪ አበረታቶኝ። እውነት ለመናገር ሊብ ለመግባት በፍጹም አልቻልኩም። እንግዲህ ምን እንደሆነም አላወቅኩም እስካሁን። ያው እንግዲህ ተስፋም አልቆርጥም ብዬ የሆባጃንጭር ቪዲዮ ዘልቃለሁ ብቅም እያልኩ ነው። ያው እንግዲህ ተስፋ እንዳልቆርጥ እናንተ እስኪ አበረታቱን። ሙምኪን የሰብስክራይ ማነስም ከሆነ እናየዋለን ወደፊት እናም ይሄን የመሰለ ነው የዛሬው፣ እንግዲህ እስኪ ማሻአላ በጣም ነው ደስ የሚለው እውነት ለመናገር ማለት ነው። እንግዲህ እዚህ በዚህ የምትሄዱ ሰዎች ያው ህቃማ ምናምን ያላችሁ ሰዎች ናቸው። እንዲሁም ያኔ ብዙ ጊዜ በዚህ ለመሄድ ብዙ ያኔ ህቃም በህቃማቸው ትኬት አቆረጡ። እንዲሁም ሙተከሊፍ መሄድ ይቻላል ሲባልም ሰምቻለሁ። ያኔ ልክ ትኬት ይቆርጡላችኋል፣ በህቃማቸው ከዛ እናንተ ደግሞ ያንን ትኬት ይዛችሁ ምን አሻራ ማነሳት ምናምን ነገር የለም። ወረቀቱ መጀመሪያ ትኬት ይቆረጣል፣ ከዛም በቃ ትኬታችሁን እያሳያችሁ መግባት ነው። በጣም ነው ደስ የሚለው እውነት ለመናገር እናም እንግዲህ እህታችንን መልካም ጉዞ ብለናል። እኛ እንግዲህ በዚህ እንኳን መሄድ አንችልም። ለአሁኑ እዚሁ እንቆይ በሌላ ጊዜ ማለት ነው። እንግዲህ እስኪ በጣም መንገዱ ግን በጣም ደስ ይላል። እስኪ ሆት እንግዲህ እውነት ለመናገር የዚህን ያክል ነው እንደ የምድር ባቡር በጣም ነው ደስ የሚለው። እውነት ለመናገር ማለት በጣም ነው የሚያምረው። እና እንግዲህ ተከታተሉን፣ ቦታውን እናስጎመኛችሁ። በጣም ቆንጆ ቦታ፣ ደስ የሚል ቦታ ነው። ይሄው እንግዲህ ወደ ጅዳ ጎራ እያለችን ቦታችን ነው። እኛ ግን ውጭ ላይ ነን ነው እዚህ ደግሞ እንግዲህ ወደረሱ እየገቡ ነው። መልካም ጉዞ እያናቸው ነው። እናንተም መልካም ጉዞ በሏቸው፣ ውድ ሀገሬ ልጆች። በጣም ነው ደስ የሚለው እውነት ማለት ነው። በጣም ደስ ይላል። እንግዲህ ይህን ይመስላል። ተከታተሉን። ስንት ነው በረ እንትኑ በአላህ፣ በጣም ደስ ይላል እውነት ለመናገር ማለት ነው። እንደምታውት ነው። በጣም በጣም ነው ደስ የሚለው፣ ወይም ድርባቡር ማለት ነው። እውነት ለመናገር እንግዲህ እንደምታዩት ነው። ማሻአላ ማሻአላ፣ ደስ አይልም ግን በጣም ደስ የሚል ነው። ወድ አገሬ ልጆች እንግዲህ ተከታተሉን። ቪዲዮ ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። ላለሁኝ በጣም ነው የሚያምረው። እውነት ለመናገር አሁን እንደምታዩት ነው። ማሻአላ እያላችሁ መልካም ጉዞ በሏቸው። እሳቸውንም እንግዲህ እኛ እንግዲህ ያው ተመላሽነ እነሳቸው ናቸው የሚሄዱት ወደ ጅዳ ነው። መልካሙ ጉዞ የጅዳ ሰው። እኛ መዲና ነን። እንግዲህ ወደ መዲናችን ነው የምንመለሰው። ይሄ ኤርፖርት ቦታ ላይ ነው እውነት ለመናገር የበሩ ምናምን ልክ አየር እንትን ነው ማለት ነው። ውስጥ ላይ ደግሞ ቆይ ያሳያችኋለሁ። ውስጡ ራሱ ማን ሻንጣ የምናስቀምጥበት ምናምን ሁሉ ነገር ልክ ሁኔታው ሁሉ ነገር ልክ እንዳየር ነው ባጭሩ ማለት ነው። በጣም ነው የሚያምረው። እንግዲህ እንደምታዩት ነው። በጣም ደስ ይላል። ማሻአላ ስንት ቦታ ላይ ነው ራሱ እንትኑ በሩ ማለት ነው። በጣም ደስ ይላል። እዚህ ቦታ ላይም አለ በቃ ምን ብዬ ልንገራችሁ? በጣም እንትን ነው፣ በጣም ደስ የሚል ነው እውነት ለመናገር ማለት እንደምታዩት ነው እንግዲህ ስንት ደጃፍ ናየን ሶስት ነው፣ ወደ አራተኛ ነው ይሄ ማለት ነው። ማሻአላ እውነት እንግዲህ በመኪና እንደዚህ እንትን ከማለት በአንድ ሰዓት ጅዳ ማህል በጣም ደስ የሚል ነው። እንግዲህ ይኸውላችሁ ውስጡ ደግሞ ማለት ነው። በጣም ነው የሚያምረው። ይሄ ውስጡ ነው ውስጥ ላይ ማለት ነው። መሻ አላ ተባረከ ራህማን። ይሄ ታች ላይ በተለይ የብድዛማ እንዴት እንዲውትማ እንግዲህ ሲያምር ልክ አየር ባጭሩ እንደምታዩት ነው ማለት ነው። በጣም ደስ የሚል ነው። ሻንጣ ማስቀመጫው ከላይ ምናምን ከእንዲ አየር ነው። ይሄ ቦታ ደግሞ በጣም ነው የሚያምረው እውነት ለመናገር ማለት ነው። ሁለት፣ ይሄንት ነው፣ ግጣር ነው። አየር እንደም ትኛላችሁ እንድርባቡር ነው፣ ግን ያላ በጣም ያምራ ነው። ማሻአላ ያላችሁ መልካም ጉዞ በሰላም ይኩ። የጅዳ ሰው ጅዳዎች፣ እንግዲህ አንድ ተታችን አሁን ገር ጀምራዋል። መልካም ጉዞ እያላችሁ ወደ ሀገሬ ልጅ ወንግዲህ ለቻናሌ ማዲስ ነው፣ አትሰብስክራይብ ማድረጋችሁን አትርሱ። አዲስ ናኛ አበረታቶኝ ወዳገሬ ልጆች እንደምታውት መሻአላ በጣም ነው ደስ የሚለው ከዚህ ቦታ ላይ ማለት ነው ከ እንዳየር ማለት ነው ምግብ ሁሉ ነገር ያኔ በጣም ደስ የሚል ነው እህታችን ነው ብዙ ጊዜ በዚህ ነው የምትመረደሰው በነገራችን ላይ እኔ አልሄድኩም ሄደች ነው ምናምን እንዳትሉ እንዳጠይቁኝ እኔ አልሄድኩም የሄደችው እህቴ ናት ወደ ጅዳ ማለት ነው መልካም ጉዞ ብያለሁ መልካም መንገድ እኔ አልሄድኩም እንደምታዩት እንደ እናንተ ነው የማየው ማለት ነው። እና ይሄን ይመስላል ዳገር ልጅ፣ መልካም መንገድ፣ መልካም ጉዞ የሆንልሽ በሏት እሷንም። እኔ እንግዲህ እንደ እናንተ ነው የማየው። ምን አይነት ነበር? እንዴት ነው ምናምን ብትጠይቁኝ ማለት ነው። እኔም ጠይቄ እንግዲህ ጥያቄን በጥያቄ እንዳይሆን ያው በሄውን ጨርሰው ማለት ነው። በጣም ደስ ይላል። ለማንኛውም መልካም መንገድ። ወዴ አለሁኝ እንግዲህ ለቻናል የማዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ውድ አገሬ ልጆች እስኪ አበረታቱ። በእውነት ሊብ አላስገባኝ ሳላለ ማለት ነው ያው እንግዲህ ተስፋ አልቆርጥም ተስፋ አልቆርጥም መቼም ቢሆን ሻአላ፣ እንግዲህ እስከ መጨረሻው አየዋለሁኝ። እንግዲህ ከዛ በተረፈ ያው እንግዲህ የሰው ልጅ ይሄዳል፣ ከዛም እንግዲህ አልሆን ካለ ያው ይተዋል። ግን አሁን ላይ ተስፋ አልቆርጥም በማለት ነው እየሰራሁ ያለሁት እንጂ ሊቭ ያስገባኝ አልቻለም እውነት ለመናገር ሳብስክራይብ አድርጉ የደወል ምልክቷ ላይክ አድርጉ ላለሁኝ እውድ ሀገሬ ልጆች እንግዲህ በያለንበት አገራችንንም ሰላም አለህ ያርግልን ሁላችንንም በያለንበት ሰላም እንደሆነ እውነት ለመናገር በጣም በአሁኑ ሰዓት ላይ ከብዷል ብዙ ነገሮችን እየሰማን ነው በሰው አገር ላይ መጨካከን ጭካኔ የሚባለው ነገር እውነት በጣም ከባድ ነው። እንዴት ሰው ሀሰው አይማርም? እንደ ብዙ ነገሮችን እያየን በስደት ላይ ያለን ሰዎች ያኔ መገዳደል ምናምን ይህ ነገር እንዴት ሰው ከጥሩ ሀገር ብዙ ነገሮች እየተማርን እንዴት ሰው አይማርም? ነፍስን ለማጥፋት ብዙ ነገሮችን ለማድረግ ይሞከራል። በሰው ሀገር በተለይ ሳኡዲ አረቢያ ላይ እውነት ለመናገር በጣም ከባድ ነው፣ ያሳዝናል። አሁን ላይ አላህ ሰላም ያድርገን። ያክፉ ነገር አላህ ይጠብቀን ነው። ውድ አገሬ ልጆች እንግዲህ ይህን ይመስላል መንገድ ጀምረዋል። እሳቸውም እንግዲህ መልካም ጉዞ እያልን እኛም ወደ ቤታችን እየተመለስን ነው፣ ወደ ጅዳ። እሳቸውም እንግዲህ ሄዱ፣ እኛም ወደ ቤታችን ተመለስን። መልካም ጉዞ እያልን ተመልሰናል። ውዳ ገሬ ልጆች እንግዲህ እንደምታወት ይሄን ይመስላል የዛሬው ቆይታችን። ከወደዳችሁት ቪዲዮ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ሀገር ልጆች ወደዳችኋለሁ፣ ያከብራችኋለሁ በእያላችሁ ሰላማችሁ በዝት ይበል። ሀገራችንን ሰላም አለ ያድርግልና ወዶቸ እንግዲህ ሳቸውም መንገዳቸውን ጀምረዋል። እኛም ተመልሰናል ወደ ቤታችን። ይህን ይመስላል። ውድ አገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። እንግዲህ ቪዲዮ ከተመቻችሁ ላይክ ሻር ማድረጋችሁን አትርሱ። ላለሁኝ መልካም ውሎ ይሁንላችሁ። ቻው ቻው፣ ባይ ባይ፣ አወዳችኋለሁ።